ሰላም ጤና ይስጥልኝ፣ ውዴ ቻናል ቤተሰብ ተከታታዮች። ጀነራል ተፈራ ማሞ ፓራሪዝ እንደሆነ መረጃዎች እየወጣ ይገኛል። እንዲሁም ደግሞ አምባሳደር ብናልፍ አንዱ አለም በነጩ ቤተመንግስት የተገኘበት ሚስጥር እሱን በተመለከተ ቀርቢ ቀርብ ያለ ከዚህ በፊት ጠቆም አድርጊያችሁ ነበረ። አሁን የተገኘበት አንድምታ ምንድንስ አለው? እነዚህም በሰፊ የምንመለከታቸው ጉዳዮች ይሆናል። አዲስ ሆኖች ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ከወዲሁ በአክብሮት እየጠየቁ ወደ ቀዳሚ ወዳረግነው አጀንዳ እናልፋለን ማለት ነው። በዛሬው ዕለት በደቡብ ጎንደር ዞን እስቴ ወረዳ ተብሎ በሚታወቀው መከላከያ ባደረገው ድንቅ ኦፕሬሽን በርካታ ታጣቂዎች እንግዲህ ምርኮኛ እንደሆኑ መረጃዎች እየወጣ ይገኛል። ስለዚህ ለውጥ የሚመጣው ባይዞኝ በፖለቲካ ሴራ ሳይሆን በሚሰራ እጆች ብቻ ነው። ይሄ ፋክት ነው። የትም ሂዱ፣ የት ሴረኞች ወይም ፖለቲከኞች ለውጥ አያመጡ ለውጥ የሚመጣው በሚሰሩ እጆችና እጆች ብቻ ነው ስለዚህ ፖለቲከኞች በሚችሉት መጠን ከሚሰሩ እጆች ጎን መሰለፍ እንጂ በእናንተ ሴራ ለውጥ እንደማይመጣ ሀገርም ብሎም ቤተሰብ እንዲሁም አካባቢ ክልልም ቢሆን ለውጥ ሊመጣ ካስፈለገ በሚሰሩ እጆች ብቻ ነው። ስለዚህ በሳር ሁለት እንግዲህ በደቡብ ጎንደር ዞን ስ ወረዳ ሲንቀሳቀሱ የነበረው መከላከያ ባደረጉ ድንቅ ኦፕሬሽን ከፍተኛ ኪሳራ አስተናግዷል። መረጆች እየወጣ ይገኛል። ወደ ዋናው አጀንዳችን ስንመለስ በአሜሪካ የኢትዮጵያ ልዩ መልእክተኛ እና ሙሉ ባለስልጣ ስልጣን አምባሳደር ብናልፍ አንዱ አለም ከነጩ ቤተ መንግስት ከዶናልድ ትራምፕ ጋር እንደተገናኙ መረጃዎች እየወጣ ይገኛል። እንዲሁም ደግሞ በኢትዮጵያም እንዲሁም በአማራ ክልል በሚገኙ በመገናኛ ብዙሃን በብዙዎች ሲዘዋወር ነበረ። ከዚህ በፊት እንግዲህ ሰርችላችኋለሁ ጠቆም አድርጊያችሁ ነበረ። ኢትዮጵያ ወደ ቀይ ባህር እንድትመጣ በተለይ እስራኤል ትፈልጋለች የሆነበት ምክንያት ሁቲ አማጽያን በየመን ላይ እንዲሁም በተለያየ አካባቢ የሚንቀሳቀሱትን በዋነኛነት ኢትዮጵያ በበላይነት እንድትዝላቸው ይፈልጋሉ። ለዚህ ደግሞ አሜሪካ ፈለገች ማለት ማለት አሜን እስራኤል ፈለገች ማለት አሜሪካ ደግሞ በማያወላዳ መልኩ መቶ ፐርሰንት እንደምትቀበል እሙን እንደሆነ በዚህ በፊት በቪዲዮ ጠቁሜ አሳይቻችሁ ሰርችላችሁም ነበረ። ለዛ ደግሞ ላብነት ያህል ሁለት ጌዲዮን የሚባሉት የኢትዮጵያ ጌዲዮንና የአሜሪካ ጌዲዮን እንግዲህ ተገናኝተው በአዲስ አበባ ስለ ውሃ ጉዳይ እንደተፈራረሙም ሰርችላችሁ ነበረ። የተገናኙበትም ምክንያት አንደኛ የኢትዮጵያ ወደ ቀይ ባህር እንድትመጣና በበላይነት እንድትመራ ይፈልጋሉ። ለዚህም ደግሞ ኢትዮጵያ የጠየቀችውን የወደብ ጉዳይ እስራኤል ቀዳሚ ሆና በመምጣት ከጎኗ እንደምትሰለፍ፣ እንዲሁም ፈረንሳይም ከጎኗ እንደምትሰለፍ አሜሪካ ደግሞ በርቀት የተመለከተችው ዛሬ አዘ በፊት የዛሬ ሁለት ዓመት እንግዲህ በማቅማት ናዳ ስታወርድባት የነበረችውን ኢትዮጵያ እንግዲህ አምባሳደርና ሙሉ መልእክተኛ የሆነውን ብናልፍ አንዱ ዓለም በክብር ተቀብለዋለች። ይህ የሆነበት ኢትዮጵያ እንግዲህ ወደ ቀይ ባህር የመምጣቷ እንግዲህ ሚስጥር በዚህ ኮንፊርም ያደርጉበት ዋነኛ ማሳያ ሆኖ መጧ ማለት ነው። በእጅጉ ደስ የሚል አንድምታ ነው። ምክንያቱም ከዚህ በፊት እንግዲህ ጭምጭምታዎችን ወይም ደግሞ የወጡት መረጃዎችን አጠናክሬ ይዤላችሁ ቀርቤ ስለዚህ ኢትዮጵያ ወደ ቀይ ባህር የማይቀርና ወደ ሀሳብ ደግሞ ባለቤት የምትሆንበትን መንገድ ግልጽ የሆነ እያሳየ መጦ ነበር። አሁን ግን በዶላር ትራምፕ አማካኝነት እንግዲህ ኮንፊርም ሆኖ ልናል እናመሰግናለን ማለት ነው። ስለዚህ ኢትዮጵያ ከዚህ በፊት የዛሬ ሁለት ዓመት የማዕቀብ ናዳ ሲፈስባት ነበር። አሁን ግን ያተገልብጦ እንግዲህ የተቀባይነት ያገኘችበትም ብሎም እንግዲህ ከዲፕሎማሲው ያለፈ እንግዲህ ሁለትዮሽ ግንኙነት በቀይ ባህር ላይ እንግዲህ የበላይነት የምንሆንበት መንገድ ከወዲሁኑ እያየ ነው የሚገኘው። ስለዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን ለልማት እጆቻችን እናሳልፍ። የፖለቲካ ሴራ ሀገርን አይለውጥም። ስለዚህ ፋክት የሆነን አሁን በግልጽ እያየንበት ነው የመጣ ስለዚህ በጣም እጅግ ደስ የሚል ጉዳይ ነው። ዋነኛው ሚስጥሩ ይሄ ነው። ሌላኛው ጉዳይ ጀነራል ተፈራ ማሞ እንግዲህ ፓራሊዝ እግሩ ሁኖ አንተ የተባለ በሶሻል ሚዲያም ሲዘወር ተመልክተናል። ዋነኛው ነገር እንግዲህ ሆነ አልሆነ ሌላኛው ጉዳይ ሁኖ ግን ህመም እንዳለበት ይታወቃል፣ በተለይ እግሩ። ስለዚህ ሊሆን እንደሚችል ከወዲሁ መገንዘብ እንችላለን። ነገር ግን ዋነኛ ትኩረታችን ሱስ ሳይሆን በጅግንነት የሚታወቃን ከነ ክብሩ እንደነበረ ከነ ክብሩ ወደ ስልጣን ሲወርድ ከነ ክብሩ መቀመጥ ይችል ነበረ። ነገር ግን ክብሩንም ሁሉንም ጥሎ ወደ ጫካ ከገባ በኋላ ሌላኛ ጠባሳ ሌላ ጠባሳ እየመጣበት እንደሆነ እየተመለከት ነው። ስለዚህ በእጅጉ የሚያሳዝን ሰው ነው። ስለዚህ አካሄዳችን በትክክለኛ ኦንራይት መሆን አለብን፣ በትክክለኛ መንገድ መጓዝ አለብን ብዬ አምናለሁ። ስለዚህ ለውጥ የሚመጣው በፖለቲከኞች ወይም በግለሰቦች አይደለም። ለውጥ የሚመጣው ለአማራ ክልል የሚሆን እንደ ሀገር በሚሰራ እጅ ብቻ ነው። በፖለቲካ ሴራ አይመጣም። ላብነት ያህል ህዋት እኮ ቀጥቅጦ ቀጥቅጦ ዛሬ ምንም ያመጣላቸው ለውጥ የለም። እስካሁን ድረስ እንኳን አረካ ብለው እንኳን እያዘጋጀ ያለበት ሁኔታ ነው፣ በጣም በሚያሳፍር ሁኔታ። ሌላኛው በጣም እስከ የኢትዮጵያ አየር መንገድ እንግዲህ ለተከታታይ ለስምንተኛ ጊዜ እንግዲህ በአፍሪካ ምርጡ አየር መንገድ እስከ እስካይትራክስ 2025 የዓለም አቀፍ አየር መንገድ ሽልማትን በሚል ይህንሽ ከፍተኛ ክብር ሲያገኝ ለተከታታይ ለስምንተኛ ጊዜ መሆኑ በዘሩት መረጃዎች ወጣ ማለት ነው። ስለዚህ የኢትዮጵያ አየር መንገድ በእጅጉ የሚደነቅ መሆኑ አመላካች ጉዳይ ነው። ለስምንተኛ ጊዜ ለተከታታይ እንግዲህ ይህን ሽልማት ያገኘው ኩዊት ደግሞ ለዘጠነኛ ጊዜ ለተከታታይ ማለት ነው በእጅጉ ነው እንግዲህ ሪከርዱን እየሰበሩት የሚገኙ የኢትዮጵያ አየር መንገድና ና የኳታር ነው። በቀዳሚነት የኳታር ተከታይ ኢትዮጵያ ሆነ ማለት ነው። በአፍሪካ ደግሞ ወደ ሌሎች ቀዳሚ ሆነው ይገኛል። በተለይ ቀዳሚነትና ብቻ ጥራት ብቻ ሳይሆን ትረፋማነቱም በእጅጉ ከፍተኛ ነው። ስለዚህ እንደም በፊት አንዴ ጠቆም አድርጌያቸዋለሁ። ኤርትራ እንጣጥ እንጣጥ የሚያዘልላት ኤርትራ የኢትዮጵያ አየር መንገድ የሚያገኘውን ገቢ እሷ አጠቃላይ የሀገሪቱ የምታገኘው ገቢ ጋር ተመሳሳይ ፖዚሽን ያለው አንዱ ይሄኛ የኢትዮጵያ ገቢ ማለት ነው፣ የአየር መንገድ እሷ ጂፒዲ አጠቃላይ የሀገሯ ገቢ ጋር እኩል የሚመዛዘን እንዳለው ህዝብ በፊት ጠቆም አድርጌ አሳይቻችሁ ነበረ። ስለዚህ ምን ያህል ግዙፍ እንደሆነ በዚሁ ልንረዳ ይገባል ማለት ነው። የኢትዮጵያ ትልቅ ሀገር ነው። ሌላኛው ጉዳይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጅማ እንግዲህ መሰረተ ልማቶችን ጉብኝት እያደረገ ነው። በማህበራዊ ገጽ ትስስር ባስቀመጠው እንግዲህ የጅማ ህዝብ ደማቅ አቀባበል ስላደረገልን እናመሰግናለን ብሏል። እንዲሁም አክሎ የችጊ ክረምት እንደ መግባቱ መጠን የችጊ ተከላም ባሪያነት እያሳይ ይገኛል ማለት ነው። ስለዚህ እናመሰግናለን። በተለይ ጎርጎራ ላይ እንግዲህ በአውሮፕላን ተመቶ እንግዲህ ሳይሞቶ አይቀሩም ከተባሉት አንዱ እሱ ነበረ። ነገር ግን ከባህር ደርቆ የተባለው ወደ ጅማ እንግዲህ አቅንተው በጅማ እንግዲህ ደማቅ አቀባበል ተደርጎለታን ከዚህ በኋላ ደግሞ ያለውን የችጊተ ከላም ባሪያነት አሳይቷ ማለት ነው። ስለዚህ ወቅቱ ክረምት እንደመሆኑ መጠን እንዲ ፖለቲካውን ተውና፣ ለተተኪ ትውልድ አየር ንብረትን አስቀጥሎ ለማስረከብ ሁላችንም ችግኝ መትከል መልካም ነው። ለአየር ንብረት ይህ ሳይንሳዊ ስለሆነ፣ እንዲሁ ጠቅላይ ሚኒስትር አዘዘ እንዲ ፖለቲካ መሪዎች አዘዙ አላዘዙ የሚለው እንተወና ፋክት የሆነ ከመሬት የወረደው እውነታ ስለሆነ ይህ መትከል ሁላችን መረባረብ እንዳለብን እኔ ማስገንዘብ እፈልጋለሁ። ስለዚህ የህዋት ታጣቂ የሸኒት ታጣቂ የፋኑ ታጣቂ የእናንተ ፖለቲካ ሴራ ኢትዮጵያን አይለውጥም። ኢትዮጵያን የሚለው ወጣት የሚሰሩ እጆች ብቻ ነው። እንደውም አንድ ቪዲዮ በዛሬው ተንቀሳቃሽ ምስል አይቼ ነበረ። ጀነራል ና ጀነራል ታደሰ ወረደ ወደ አልሆነ አስተሳሰብ ውስጥ እንደገቡና በመሃላቸው ሰው ሲገላግል ምናምና እሱን ላስቀምጥላችሁ ይችላሉ። እንደዚህ በምስሉ ማየት ይችላላችሁ። ይህ የሆነበት ጀነራል መግባር ተንኮለኛ ሴረኛ ሰው እንደሆነ ይታወቃልትግራይ ትግራይ ወጣቶችን ያስጨረሰ ከነ ደብረ ጽዮን ጎን በመሰለፍ ሲያምስ የኖረ ሰው ነው። ስለዚህ ውድ ኢትዮጵያውያን ወጣቶች የትግራይ ወጣቶች፣ የአማራ ወጣቶች፣ የኦሮሞ ወጣቶች፣ የሚያስፈልገን እጅ ለእጅ እንያያዝ። ሁላችን ፖለቲከኞች ሆነን ወደ ማይሆን ውስጥ መግባት የለብን። እኛ የሚያስፈልገን ምንድን ነው? ስራ ነው። ለስራ ደግሞ ሰላም ነው። ስለዚህ ባይዞ የፖለቲካ ሴረኞች እንደዚያ የሚያደርጉት ለዘረፋ እንዲመቻቸው ነው። ይህ እናውቃለን። ብዙዎች እየዘረፉ ሲወጡ እናያለን። ወጣቱን ተጠቅመውበታል። በወጣት ደም ነግደውበታል። በወጣት ደም የተረጋገጡን አልፎበት ይሄዱ። ስለዚህ መንቃት ያስፈልግና በሌላ ቪዲዮ እስክንገናኝ መልካም ምሽት።